ቤታዮ ሰው ሁና ነው የተገኘችው። ቤታዮ ጀግና ናት፣ ንግስት ናት። እናቴን ንግስት በቃ ጀግና ናት። እሷስ ለረዳች ዜድነሽ ዜድ አንደኛ እምትይው አንቺ። ቤታዮ ነው ስምሽ? ምንድነው ቤታ ንግስት ምንድን ነው አልገባኝም። ዜዶ ምንድን ነው ከቤታዮ ጋር ተቆራኘሽ እንዴ? ምንድን ነው ነገሩ? አይ ቤታዩ የኔ ንግስት፣ ቤታዮማ ፍቅር እኮ ናት፣ የኔ ናት። እቼ የው ቤታ ንግስት አድርጌው አለችኝ። አረኩት እንኳን አረግሹ ንግስት ናት። ምንም አልዋሸሽም። አዎ እኔም እንዳትረሽኝ ወደ ገነት ናት ያ እንደው ከታዘብኩት ነገር ሳይሽ እንትን ብሎኝ፣ ለምንድን የሆነ ቤት ማታ ላይ ገብቼ ቤታዮ አዶ ነው ምን እየረዱ እንደሆነ አላቅም። ሁለት አንበሳ አውርዳለች። እኔ እዚህ ልጨርስልሽ ሮሙዬ፣ እኔ ዓርብ ዕለት ተጠርቼ ሄድኩ። ከዛ ቅዳሜ ሊቢያ ላይ የሆነ አንድ ወንድማችን ትግራዋይ እዛ ታግቶ ተመቶ ምንድነው የሚባል አእምሮውን ስተዋል ሰማሁኝ ከዛ ቅዳሜ አገዛለ ወደ ቤተሰቦቹ እንዲመለስ ምናምን ተብሎ ብሎ ኦኬ ጌመርም ይሁን ማንኛው ኢትዮጵያውም ይሁን ኤልትራዊ ይሁን ማንም ማገዝ አለበት ተብሎ እኔ አልመጣም አልኩ ለምን ብቲ ሎዛ እዛ ነበረች ሎዛ ማለት ትግራይ ህዝብ አትወክልም። እሷ ሎዛ አንድ ብሄር አዎ ማንም ማንም ማንም አይወክልም። መርዳት ያለበት ሰው በመሆን ብቻ ነው። እና እኔ ወጥቼ ተሳዳ በነጌታ ነበረ እየጠራሽ ነው ሲሉኝ ላይቭ የከፍቼ አልሄድም አልኩ። ቤታ ሂዳ ለአባቱ ለልጁ ለፎሎወር አልነበረውና፣ ቤታ ነይ ግቢ ተብላ ገብታ ፎሎወር አስደርጋ ሁለት አንበሳ ትላልቅ አወረደች። ለምን ትረዳለች? የትግራይ እናት እየተሳደ ምን ትረዳለች? ቤታ የትግራይ እናት ልጅ የትግራይ እናት ብትሰድ ሮሙዬ እናቷ ወይ የአማራ ህዝብ ስለተሰደ ቴንኪው። እሺ ገባሽ? እኔ አሁን የአማራናት ከሰሆን በእንደዚህ የአማራናትም የጉራጌናትም የኦሮሞናትም የኤርትራናትም ማልሰድ እንዳይነካ ፈልጌ ነው። አዎ፣ ከዛ ለምን ቤታ በቃ ለምን ቀደመችን? ለምን እኛ ያላገዝን እሷ ታግዛለች ብለው ቅር ብሎ ተወደሩ ተሀረሩ። አሁን የትግራይ ልጆች እንደ ንጉስ ነው የሚያዩት። ለምን ብትሄ ሮሚ ይቅርታ ሲጠይቅ ተቀብለው፣ አንዱን አልቀበልም የትግራይ ልጅ ሳለ። የትግራይ ልጆች አልፈሳ ሶሻል ሚዲያ ያለ ነው። ማንንም አንወክልም። አዳነች አበቤ አበቤ ፋንድሻ እንትን እያረጉ ጥልፍ እንትን ጥበብ ጥልፍ ሹፎን አስለብሶ እልል ብሎ ተቀብለው፣ እዚ ሶሻል ሚዲያ ነው። አዳነች አበቤ የማይቀየሟት ከሱ አለችም። እንደ ኤርፖርት ሂደው ፋንድሻን እየነዙ አስለብሶ ለትግራይ እናት እንኳን ያላስለበሱት ልብስ ነው ያስለበሷት። ኦኬ ሌላ ሌላ ተዩ። ቤታዮ ሰውና ነው የተገኘችው። ቤታዮ ጀግና ናት፣ ጀግና ናት፣ ንግስት ናት። እናቴን ንግስት በቃ ጀግና ናት። እሷስ ለረዳች ለምን ትረዳለች የሚባል ነገር የለም እኮ። እኔም እኮ የምልሽ ከቂም በቀል እንውጣ እግዚአብሔር የሚወደው የዋህ ነው። ቤታዮ የዋህ ስለሆነች ቂም በቀል የላትም። ተቸገረ ሲባል ረዳች። ቤታዮን የመናገር ይሄ የሚያሳየው የጭንቅላታችሁ